ሰላም ጤና ይስጥልን የተወደዳችሁ የድካም ሚዲያ ቤተሰቦች፣ እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀምረናል። ዘመቻ አንድነት በጎንደር ግንባር እንደቀጠለ ሲሆን አስረኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራም እያደረሰ ውሏል። የአማራ ፋኖ በሸዋ ከሰም ክፍለ ጦርነ ብልባር ብርጌድ በዘመቻ አንድነት በተሳካ ሁኔታ እየተፈጸመም ይገኛል። እስራኤል ከህዳር ወር ወዲህ ለመጀመሪያ ጊዜ በሊባኖስ ዋና ከተማ በደቡብ ቤይሩት የአየር ጥቃት ፈጸመች። እነዚህና መሰል መረጃዎችን በዝርዝር ወደ እናንተ የምናደርሳችሁ ሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆን እያልን ቀጥታ ወዳገኘናቸው ሰፋ ወዳሉ መረጃዎች እናልፋል። አስረኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዝ ላይ ሰብአዊና ቁሳዊ ኪሳራ እያደረሰም እዚህም ደርሷል። በዘመቻ አንድነት በተለያዩ ጎንደር አካባቢዎች ድል እየተመዘገበም ይገኛል። በማዕከላዊ ጎንደር ቀጠና በታች አርማጮ ወረዳ የበደዊ ከተማ አፋጎብ አርበኛ አንተነ ድረስ ላይ የሚመራው አርበኛው ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ሶስት የተደመሰሰ ሲሆን፣ አምስትም ተማርኳል። በድምሩ ስምንት የነፍስ ወከፍ የጦር መሳሪያ የተሟላ የወገብ ትዝቅ እንዲሁም በርካታ ተተኳሽ ጥይቶችን ሙሉ በሙሉ በምርኮ ሰራዊት ግብ ተደርጓል። በደቡባዊ ጎንደር ቀጠና አስቴና ስማዳ ወረዳዎች ትላንትናውን ዕለት መጋቢት 18 ቀን 2017 ዓ.ም የተገኘው ወታደራዊ ድል እንደተጠበቀ ሆኖ በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶችን በተጨማሪም መማረክም ተችሏል። የአፋጎ ሜጀር ጄኔራል ውባን ሳባት ቶርዋሪ ክፍለ ጦርና ሌሎች ብርጌዶች ጥምረትም የተገኘም ድል ነው። የስማዳ ወረዳ ሚኒሻ ጽህፈት ቤት ኃላፊ ሀይሌ ፋንታውን ጨምሮ ለጊዜው ማንነታቸው ያልተረጋገጠ የአገዛዙ ሽማምቶች ተደምስሰዋል። እስቲ ስማዳ ወለላ ባህርና አካባቢው መንገድ ሙሉ በሙሉም ተዘግቷል። ከተሞችም የንግድ ቤቶችም ሙሉ በሙሉ ዝግ በመሆናቸው የተለመደ የዘውትር እንቅስቃሴ እንዲቀጥልም አፋጎ አንደኛ ኮር ጥረትም እያደረገም ይገኛል። በቀን አስራ ስምንት ሁለት ሺህ አስራ ሰባት ዓመተ ምህረት የጠገድ የወረዳ አቅራቅር ከተማን የተቆጣጠረው የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የጠላት ወታደራዊ መሪ ደም ስሶታል። ከሰባት በላይ እግረኛ ቅጥረኛ ሰራዊት በተመሳሳይም ተወግዷል። ሁለት የጠላት ወታደራዊ ተሽከርካሪዎች በተኩስ ልውውጥም ጋይተዋል። በቅርቃር አካባቢዎች ዛሬ ሙጊያው እየተካሄደ ሲሆን በጠላት ላይ ሰብአዊና ጎሳዊ ኪሳራም አድርሰዋል። ኪሳራም በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋቱን በሁለት የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ የላማውን በማጥቃት አምስት ጠላትም ተሸኝቷል። አንድ ነፍስ ወከፍ የጦር መሳሪያ ማርከዋል። ትልኳቸውን ፈጽመው ካህዳቸውትም ተቀላቅለዋል። ይህንን የፈጸሙት ያፋጉ የራስ አሞሮ ብነኮር የሰሜን ብርቅዬ ክፍለ ጦር አባላትም ናቸው። በሰሜን ጎንደር ዞን ከአገዛዙ የከዱ የብርሃኑ ጁላ ሰራዊት አባላት አንድ ስናይፐር ሁለት የነፍሰ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞረ ውድድር የድብ ጸለም ተከዜ ክፍለ ጦርን ተቀላቅሏል። በዘመቻ አንድነት ሁለንተናዊ ጫፍ ውስጥ የገባው የአገዛዙ ካምፕ መናወጥ ምፋኖን ለመቀላቀል እንዳነሳሳቸው ወታደሮችም አስረድተዋል። በተያያዘ መረጃ የአማራ ፋኖ በሸዋ ከስም ክፍለ ጦርን ነበርባር ብርጌድ ዘመቻ አንድነት በተሳካ ሁኔታም እየተፈጸመም ይገኛል ከአምሻ ሻለቃ የተውጣጣ አንድነት ዘመቻ አንድነት ለማሳካት ያነሳሳውን እንደ ምክንያት በእምባቡር አካባቢ ብሔር ተኮር ጥቃት ያገዛዙ ሰራዊት የፈጸመ እንደሆነ ሲሰማ የነበልባል ብርጌድ አዛዦች የጦር አዛዡን አምሳ አለቃ ፍቃዱ እና የአስተዳድር ኃላፊው በላይ ይሁን አድማሱ ጦራቸውን ሸክፈው እንደ አካባቢው ሻለቃዎቹን ለግዳጅ የጠሩበትን ርቀት ግዳጁን ለመፈጸም ከሶስት ቀናት በላይም ተጉዞዋል ጦሩ ሲጋዝ በየአካባቢው የሚገኘው የአገዛዙ ሰራዊት መጥቡኝ እያለ ሲፈረጥጥ ለመታዘብም በቅተናል። ይህ በእንዲህ እንዳለ ረጅሙንና ሰንሰለታማ የነበረውን የነበልባል ብርጌድ ጉዞ ተራራውን፣ ሸለቆን፣ ረባዳውን፣ ሙቀቱን፣ ቆሮን እየተፈራረቀባቸው ሲጓዙ በእግር የሚሄዱ ሳይሆን ተሽከርካሪ ጎማ እየተገጠመላቸውም ይመስላል። በዚህም ግዳጅ ላይ ከቃኝ መሀንዲስ ተጨማሪ ህክምና ቡድኑን፣ የብርጌድ የመሳሪያ ጥገና ክፍልና የሚዲያ ክፍልም ተሳትፈውበታል። በመጨረሻም ተናዳፊዎቹ የነበልባላ ነብስቶቹ ወገን ፍለጋ ሲዋትቱ የነበሩት የተገፉት የአማራ ህዝብ ሲደርስ እናቶች ፊታቸውን የሚታየው ደስታ ብቻ ሳይሆን ተመስገን የሚሉ በየአቅጣጫው ተመልክተናል። አባቶችና ወጣቶችም የጭፈራ ነበልባል መጣ ነጻ ሊያወጣ እያሉ ደስታቸውን ሲገልጹም ነበር። የነበል ባላነብስቶቹ አስፈላጊውን እረፍት ከወሰደ በኋላ ለግዳጅ ዝግጁ እንዲሆን በአምሳ አለቃ ፍቃዱና በበላይና አድማሱ አስፈላጊውን ምክርና የሚፈጸመውን ግዳጀት እንደሆነ ግልጽ የተደረገ ጦር በልልታም ተቀበሉ። ግዳጁን ለመጀመር ቃኝና የተወሰኑ የሌላ ሻለቃዎችና የሚመሩ ተመረጡ። አመራሮችም ከአጃቢዎች ከፊት እየመሩ ጠላት ምሽግ ይዞት የነበረውን በእምባቡር ከተማ ዙሪያ በጦር አዛዡ አምሳ ለቃ ፍቃዱ ጥላሁን ክልክሌ እና በአስተዳዳሪ ኃላፊ በላይ የሆን አድማሱ በሁለት አቅጣጫ መጠጋት ሲጀምር፣ ጠላት በቅርብ ርቀት በመነጸር ሲከታተል የቆየው የነበልባል ሙሉ ኃይል ገና ወደ ግዳጁ ሳይቀላቀል ጠላት እግሪያ ውጪን በማለት ፈርጥቶ ወደ እምቡር ከተማም ገብተዋል። የነበልባል ብርጌድ ከአካባቢው የፋኖ አባላት በዚህ ሰዓት የጠላት ምሽግም ተቆጣጥሯል። ይህ በእንዲህ እንዳለ ይህ የሰሙ ያገዛው ስራዎች እገዛ እንዲያደርግ ጥሪ አድርጎ በሁለት ወራል ሲመጣ የነበረው የኛዎቹ የነበልባል ተናዳፊዎቹ ቦታ ይዞ በመቆየት አንድ ወራል ላይ ምላጫቸውን በተሳካ ቦታ በማሳረፍ ተጭኖ ሲመጣ የነበረውን እንደወድ በሚባል ወንዝ ሙትና ቁስለኛ ሁሎም ተደናግጡም ተመልሰዋል። ወደ ውጭ መረጃዎች እናልፋለን። እስራኤል ከዳሩ ወዲህ ለመጀመሪያ ጊዜ በሊባኖስ ዋና ከተማ በደቡብ ቤይሩት የአየር ጥቃትን ፈጸመች። እስራኤል ጥቃቱን የሰነዘረችው የሂዝቦላ የድሮን መገጣጠሚያ ህንፃ ላይም ነው ተብሏል። በደቡብ ቤይሩት የድዛ አካባቢ የሚኖሩ ነዋሪዎች አካባቢውን ለቀው እንዲወጡም እስራኤልም ትእዛዝ ሰጥታለች። ሰላም የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላው መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።